በስም አብ ወወልድ ወንፈስ ቅዱስ አህዱ አምላክ አሜን። ትልዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረት በጎነት የተደረገ የተደረገላችሁ የእግዚአብሔር ልጆች ሁላችሁ በዓለም ዙሪያ የምትገኙ በሀገራችን በኢትዮጵያ ያላችሁ ኦርቶዶክስ አብያን ሰላም ለእናንተ ሆን እንደቆያችሁ ሁሉን የሚችል አምላክ ጌታ ለዘላለም የተወደደ የተመሰገነ ይሁን። እንግዲህ አሁን የምንገኘው ግብጽ ሀገር ነው። ያው የአካባቢው ጸጥታ እንደ ስቱዲዮ ላይሆን ይችላል። ነገር ግን ትምህርቱን የሰማችሁ ሌላው ነገር እንደማይሰማችሁ ተስፋ አድርጋለሁ። እግዚአብሔር እናንተን ቤታችሁን ይባርክ። በኦሪት ዘፍጥረት ምዕራፍ 26 ላይ ከተጻፈው ታሪክ ነው ዛሬ የተነስተን የምንማረው። እግዚአብሔር ልጆች ትልቁ ሰው ይስሐቅ በሸመገለ ጊዜ ዓይኖቹ በፈዘዙ ጊዜ ልጆቹን በተለይ ትልቁ ልጁን ጠርቶ ለመባረክ እንደፈለገ እናነባለን። ትልቁ ልጁ በመወለድ በኩር ነው። ይስሐቅ እንደሚታወቀው በኩር የሆነ ልጁን ለበረከት ጠርቷል። ሁልጊዜም ቢሆን በኩር በእስራኤል ትልቅ ልጅ ነው። የአባት ተወካይ ነው። የአባት እናቱን ንብረት ግማሽ የሚወርስ ነው። ትልቅ ስልጣን ነው። በኩርና እና በኩርና እንዳለው ያውቃል። ግን የኢሳው መንፈሳዊ ስንል ቦናውን መንፈሳዊ ሕይወቱን ጥንካሬውን፣ ብርታቱን፣ ድክመቱን ግን ይስሐቅ በደንብ የተረዳ አይመስለኝም። በደንብ የተረዳ ያልሆነው ምናልባት ልጁን ከሚገባው በላይ መወደዱ ሊሆን ይችላል። ፍቅር የኃጢአትን ብዛት ትሸፍናለች ይችላል። የሰውን የልጆቹን ስንፍና ወላጅ አያይም። ብዙ ጊዜ ሌላ ሰው እንደሚያየው አናየም የልጆቻችን ድክመት። ይስሐቅ የልጁን ስንፍና፣ የኤሳውን ስንፍና በደንብ የተረዳ አይመስልም። በደንብ የተረዳ ደግሞ ያልሆነው በጣም ከልቡ ስለሚወደው ስለሚያፈቅረው መሆኑን እንገነዘባለን። ነገር ግን ኤሳው በኩርናውን በመስርወጥ ሸጦት ነበር። ያው እግዚአብሔር ስም ምሎ በኩርናውን ለትንሹ ሰጥቶ መስርወጥ በልቶ ሸጦት ነበር። በእግዚአብሔር ፊት በጦም በጸሎት ማሸነፍ የሚገባውን ፈተናውን የወደቀ ሰው ነበር። በእግዚአብሔር ፊት የተሰጠውን በኩርና ለእንጀራ ብሎ የሰጠ በመሆኑ እግዚአብሔር ያን ሰው አቅልሎት ነበር። ከዛም ውጭ ለመለኮታዊ ጉዳይ ለሰማያዊ ጉዳይ ለእግዚአብሔር ጉዳይ ፍላጎት ያልነበረው ልጅ ነበረ። ኤሳው በጣም ጎበዝ ሠራተኛ፣ ጎበዝ አዳኝ ነው። የጣፈጠ መብል እየሰራ የሚያበላ ቤተሰቦችን የሚያገለግል በእናት በአባቱ ቤት ጠብ እርግፍ የሚል ጎበዝ ትጉ ልጅ ነው። በእግዚአብሔር ፊት ግን ቦታ የሌለው ሰው ነው። አንዳንድ ልጆች ለእናት ለአባታቸው የሚሆኑትን ያክል ለእግዚአብሔር አይሆኑም። አባቱን የሚወደውን ያክል እናቷ የምትወደውን ያክል እግዚአብሔርን የማይወዱ ናቸው። ኤሳው እግዚአብሔርን ከማይወዱ ልጆች ወገን ነው። ፍላጎት የለውም፣ ለአባቱ ለአባቱ ለይስሐቅ አምላክ ለአያቱ ለአብርሃም አምላክ። እሱ የሚያምነው በሎጂክ ነው። ቀስት በደንብ ከተደገነ ከተወረወረ ድኩላ ይመታል፣ ሚዳቆ ይመታል። በቃ ስለዚህ ቀስት መለማመድ ነው ለእሱ ትልቅ ነገር አደን መቻል ነው ለሱ ትልቅ ነገር። መነገድ መቻል ነው ለሱ ትልቅ ነገር። መማር መቻል ነው ለሱ ትልቅ ነገር። የኤሳው መንፈስ ያላቸው በጣም ብዙ ወጣቶች አሉ። በቃ መስራት ነው መማር ነው ትልቁ ነገር። ስለ እግዚአብሔር ምንድን ነው ምን ያስፈልጋል የሚሉ በልባቸው የሚሉ በአፋቸው የማይሉ ምናልባትም ነጠላ ለብሰው ቤተክርስቲያን ሊሄዱ ይችላሉ። ወላቻቸው ተከተለ ግን በልባቸው መንፈስ ግን እግዚአብሔር አስፈላጊ ነው ብሎ የማያምኑ ከዛ ይልቅ ክህሎትን ስኪልን ጥበብን ማሳደግ እውቀትን በደንብ መሰብሰብ ገንዘብ ያመጣል ብለው ያስባሉ። የሚያኖር እግዚአብሔር መሆኑን ይረሳሉ። እግዚአብሔር ልጆች፣ ከዚህ የተነሳ ከእግዚአብሔር የሚገኘውን ዘላለማዊ በረከት ሳይቀበሉ ይቀራሉ። የመጀመሪያ ልጅ ነው ይስሐቅ የወለደው የመጀመሪያ በኩር ልጅ ነው። እግዚአብሔር ግን ታናሹን ወዶ ነበር። ታናሹ ያዕቆብ አታላይ ነው። በኩርናውን ከወንድሙ ቀምቶ የወሰደ ነው። እንደገና ደግሞ በረከቱንም አታሎ የተባረከ ነው፣ በእናቱ ምክር። በአጠቃላይ አመል የሌለው ነገር ግን የእግዚአብሔር ፍቅር ያለው ልጅ ነበረ። እግዚአብሔርን ከማይፈራ ጻድቅ፣ እግዚአብሔርን ከማይፈልግ ጻድቅ ይልቅ እግዚአብሔርን የሚፈልግ ኃጢአተኛ እንደሚበልጥ የሚያሳይና የሚያስመሰክር ቤተሰብ ነበር ያ ቤተሰብ። እግዚአብሔር ልጅ ስለዚህ ትንሹ ልጅ የበለጠ ለእግዚአብሔር ፍላጎት ነበረው። ትንሹ ልጅ የበለጠ አምላኩን ይፈልግ ነበር። እግዚአብሔር ልጅ እግዚአብሔር የሚፈልጉትን ይወዳል። እሹ ታገኛላችሁ ይላል። የወንጌል ቀላል ምንድን ነው ያዕቆብ የሚፈልገው ብትሉ፣ እግዚአብሔርን ነው የሚፈልገው። ከሰማይ የሆነ በረከተን በእግዚአብሔር መባረክን ነው የሚፈልገው። ለዚህ እኮ ነው የአወቅ ሸለቆ ላይ ሲታገለው ያደረውን እግዚአብሔርን ሳትባረከኝ አልለቅህም ብሎ ጥብቅ አድርጎ የያዘው ለዚህ ነው። ካልባረከኝ አለቅህም። እግዚአብሔር ባርከኝ። አባቴ ባርኮኛል ግን አይበቃኝም። ትልቁ ሽማግሌው አባቴ መርቆኛል፣ የወንድሜን በረከት ሰጥቶኛል ግን እሱ አይበቃኝም። ኤሳው ግን የአባቱ ምርቃት ቢበቃው ነው የሚመስለው። አባትን አባት እናትን ማክበር እድሜን ያረዝማል። ተቀላጁ እግዚአብሔር ቃል እግዚአብሔር ሕግም ይህን ይላል። እናት አባትን አክብር በምድር ላይ እድሜን እንዲረዝም። ግን ለእግዚአብሔር ፍላጎት አቶ ግን አይደለም። ሕግን በአመፅ መተርጎም አይገባ። እናት አባትን መውደድ ተገቢ ነው። ለእግዚአብሔር ግን ግድ የለሽ ሆኖ ግን አይደለም። ለሰማያዊ ጉዳይ ለዘላለም ጉዳይ ግድ የለሽ ሆነ ሆኖ አይደለም፣ አይደለም። አንድ ትልቅ ሰው ክፍለ ሀገር አካባቢ የማውቃቸው ትልቅ ሰው ናቸው፣ እና ከብዙ ጊዜ በኋላ ወደዛ ክፍለ ሀገር ላ አገልግሎት በሄድኩበት ደህና ናቸው ስጠይቅ፣ አይሳቸው እኮ የሉም በህይወት አርፈዋል፣ አሁን በስጋ የሉም፣ ማረፋቸው ነገሩኝ። ያሳዘኑኝ ቤተክርስቲያን በጣም የሚደግፉ በከፍተኛ ሁኔታ የሚደግፉ ሰው ነበሩ። ገንዘብ ያላቸው ባለጸጋ ሰዎች ናቸው። ከተማ ውስጥ ትልቅ ሆቴሎች አሏቸው። ቤተክርስቲያንን የሚያሰሩ ለጉድለቷ የሚደርሱ ጠንካራ አባት ነበሩ። እና ታዲያ ልጆቻቸው ውስጥ እንዴት ናቸው ስላቸው የቤተክርስቲያኖቹ መሪዎች አይ ዞር ብለው አይባትን ቤተክርስቲያንን አሉ። እነዛ ልጆች አባታቸውን የሚያከብሩ ናቸው፣ ግን ከአባታቸው ሃይማኖትን አልተማሩ፣ እግዚአብሔር መፈለግን አልተማሩ። ሰው እንጀራ ብቻ ይበቀዋሉ ወይ? ይሄ ቢሆን ኖሮ ይወላቸው። ይሄ ቢሆን ኖሮ በገዳመ ቆሮንቶስ በፈተናው ተራራ ላይ ጌታ ድንጋይ እንዳባርጉ ይበላ ነበር። ሰው በእንጀራ ብቻ ቢኖር ኖሮ ሰው ግን እግዚአብሔርን በመፍራት ከእግዚአብሔር አፍ የሚወጣውን ቃል በመስማት አያችሁ፣ ዘላለማዊ ጉዳዩ ላይ ትኩረት በመስጠት ለመንፈሳ ህይወቱ ዋጋ በመስጠት ነው መኖር የሚችለው። እንጀራ ብቻ አያኖርም። እግዚአብሔር ልጆች ታውቃላችሁ፣ ሰው እየበላ አይረካ፣ እየለበሰ አይረካ። ስለማይረካ ነው ድራግ የሚፈልገው መጠጥ የሚፈልገው። በቃ የማይረካ ማንነታችንን ለመደበቅ ነው። አያችሁ ከዛ ለማምለጥ ነው መጠጥ ውስጥ ድራግ ውስጥ ሰዎች የሚደበቁት። ምክንያቱም ሰው መሸሸጊያ ያስፈልገዋል። እግዚአብሔርን ካላወቀ ሊሆን የሚችለው አሁን ባልነው አይነት ሁኔታ ውስጥ ራሱ ይመጣል እግዚአብሔር። እና ኤሳው በአባቱ ይባረክ ዘንድ ተፈልጓል፣ አባቱ ፈልጓል። ሌላው የኢስሐቅ ስህተት ምንድን ነው? ኤሳው በኵርናውን እንደሸጠ ያውቃል። ሁለተኛ ሚስቱ ርብቃ በህልሟ ያየችውን ለእግዚአብሔርም የተናገረችውን ነገር አላዳመጣትም። በማኅፀኗ እያሉ ሁለቱ ሲገፋፉ ነበረ እና ሄዳ በእግዚአብሔር ፊት ምንድን ነው ይሄ ነገር ብላ ጠይቃ ነበር። እግዚአብሔርን መልስ ሰጥቷት ነበር፤ ትንሹ ትልቁን ይገዛዋል ብሏታል። ስለዚህ የእግዚአብሔር ውሳኔና ምርጫ ታናሹ ያዕቆብ ከኤሳው እንደሚበልጥ ያዕቆብ ታላቁ እንደሚገዛ ነበረ። ርብቃ የተናገረችውን ቃል ይስሐቅ አላመነ። አላመነ። ስለዚህ ታላቁን ገዢ ለማድረግ ፈለገ። የፈለገ ብንወዳቸው እግዚአብሔር ያልፈቀደው ነገር በቤታችን አይሆንም። ልጆቻችንን ብንወድ፣ ትዳራችንን ብንወድ፣ ሀገራችንን ብንወድ፣ ስራችንን ብንወድ እግዚአብሔር ካልፈቀደ ያ ነገር አይሆንም። ብንፈልገው ነገር ያችው። ይስሐቅ እግዚአብሔር ሰው ነው። በዘራ ጊዜ መቶ እጥፍ የሚያጭድ ሰው ነው ለእግዚአብሔር ሊሰዋ የተጋደመ ሰው ነው ይስሐቅ። ነገር ግን ይስሐቅ ስላለ እግዚአብሔር አላለ። ኤሳውን ልባርክ ብሎ ነበረ፣ ግን እግዚአብሔር አልፈቀደ። እግዚአብሔር የልብን ነው የሚያው፣ ይስሐቅ ግን የውጭን ነው የሚያው። ይስሐቅ ታላቅ ልጅ መሆኑን ነው የሚያው፣ እግዚአብሔር ግን በልቡ ታናሽ ሰው መሆኑን ነው የተመለከተ። ለአምላኩ ፍላጎት ስለሌለው ከሰማያዊው በረከት ተካፋይ እንዲሆን አልፈቀደለትም። ስለዚህም ያው ይሄ ጉዳይ ከተሰማ በኋላ ርብቃ ሰምታ ቶሎ ብላ ልጇን አሰናድታ ኤሳውን አስመስላ ኤሳውን አለማ እንደ ኤሳው ሆኖ እንዲባረክ አርጋ የትልቁ ልጅ በረከት ትንሹ እንዲወስድ አደረገች። ርብቃ ከይስሐቅ ይልቅ የእግዚአብሔርን ፍቃድ ፈጽማለች። የሄደችበት መንገድ ልክ ባይሆንም፣ በማታለል መንገድ ቢሆንም እግዚአብሔር የተናገረውን ነገር የፈጸመችው ርብቃ ናት። ለርብቃ እኮ ኤሳውም ያዕቆብም ልጆች ናቸው። እናት እንደ ልጆቿን እኩል ነው የምትወደው ነገር ግን እግዚአብሔር ያለኝ ይሄ አይደለም ብላ እግዚአብሔር ያለውን ለማድረግ ይሞክራለች። ሄዶ ሄዶ ብቻ ሁለቱም በህይወት መንገድ ተባርከዋል። ኢሳውም ተባረከ ያዕቆብም ተባረከ። ነገር ግን የሁለቱ በረከት ይለያየ። ኤሳው ምድርን የሚሞላ ሀብታም ሰው ሆነ። ብዙ ግመሎች አሉት፣ ብዙ ፍየሎች አሉት፣ ብዙ በጎች አሉት የዛን አገር ሴቶች ከነናንን ያገባ እንደ ልቡ ነዋሪ ሰው ሁሉ ኖረ፣ ተባረከ። በምን በሉኝ? በብዙ ግመሎች፣ በብዙ ጥጆች፣ በብዙ ፍየሎች። ህይወት እንደዚያ ከሆነ እግዚአብሔር ሰጠው፣ እሱ የሚፈልገውም እሱ ስለነበር። ያዕቆብ ግን የተስፋ ወራሽ ሆነ። ያዕቆብ ግን ኢየሱስ ክርስቶስን የሚወልድ አባት ሆነ። ይህ አሕዛብ መባረኪያው ዘር ክርስቶስ እንዲወለድ በሱ በኩል ሆነ። የእስራኤል ልጆች አባት ሆነ። የትልቁ ተስፋ ወራሽ ሆነ። ከግመሎች በላይ ከበጎች በላይ ከፍየሎች በላይ ዘላለማዊ በረከት ተሸካሚ ሆነ፣ እግዚአብሔርን ስለፈለገ። የእግዚአብሔር ልጆች፣ እግዚአብሔር እንዲባረካችሁ ትፈልጋላችሁ? በጣም ጥሩ። በምን መንገድ እንዲባረካችሁ ትፈልጋላችሁ? ምን እንዲሰጣችሁ ትፈልጋላችሁ? እውነተኛው ልባችሁ ውስጥ ያለው ፍላጎት ምንድን ነው? ሀብት፣ ቪዛ፣ ሚስት፣ ባህል፣ ልጅ፣ ሌላስ ምፈልጉት እግዚአብሔር እራሳችሁን ጠይቁ ስ እንደ ኢሳው ነው የምንፈልገው እንደ ያዕቆብ ነው የምንፈልገው የዘላለሙን ነው የምንፈልገው የሚያልፈውን ነው የምንፈልገው። ሁለቱም እኮ በረከቶች ናቸዋል። ለስም ይህኛውም ያኛውም በረከት። ወርቅም በረከት ይባላል። ዘላለማዊ ህይወትን በረከት ይባላል። የትኛውን በረከት ነው የምትፈልጉት? እግዚአብሔር ልጆች ሁልጊዜ መሻታችንን ነው የምንቀበለው። እግዚአብሔር ልጆች እሹ ታገኛላችሁ ይላል። የምንፈልገው ወርቅ ከሆነ እግዚአብሔር ጨካኝ አይደለም፣ ወርቅ ይሰጠናል። የምንፈልገው ግን ፊቱን ከሆነ እሱን ከሆነ እጁን ከሆነ ጠረኑን ከሆነ መዓዛውን ከሆነ መስቀሉን፣ ደሙን፣ ያ ንጹሕን ያ ፍቅሩን ፍለጋ ከሆነ ደግሞ እሱ ይሰጠናል ከምርቃት ጋር። የትኛው በረከት ነው በልባችሁ ውስጥ የሚናፈቀው? የትኛውን የምትናፍቁት? እግዚአብሔር ልጆች የትኛው በረከት ነው ልባችሁ ውስጥ ያለው? ሁለቱም ተባርከናል ይላሉ። ሁለቱም እኮ ይዘምራሉ። እንጀራ የሞላ በረከቴ ሞላ፣ ሶፋ ገዛው፣ ቤት ሰራው ብለው ልል የሚሉ አሉ። እሱም ትልቅ ነገር ነው። ለንስሐ በቃ ለስጋው ደግሞ በቃው። ክርስቶስን አምኜ የዘላለም ህይወት ባለቤት ሆንኩ የዘላለም ወራሽ ሆንኩ የሰማያዊ ጥሪ ተካፋይ ሆንኩ ብለው ልል የሚሉም ደግሞ አሉ። እናንተ የተኛው ፍላጎት ነው ያላቸው? በደንብ ራስን መጠየቅ ያስፈልጋል። ትክክለኛው መሻታችን እግዚአብሔር የሚሰጠን እግዚአብሔር ልጅ እና መሻታችን፣ ፍላጎታችን ለጸሎታችን መልስ መሰረታዊ ነው። ለምን የእግዚአብሔር ቃል እሹ ታገኛላችሁ ስለ የምንፈልገውን ነው የሚሰጠን። ብናስመስልም ባናስመስልም በትክክል ልባችን ውስጥ ያለውን ፍላጎት ነው የሚሰጠን እና ግን ብዙ ጊዜ ስመለከተው ራሴንም ጭምር ሳየው የምድራዊ ጉዳይ በጣም ልባችንን የያዘው ይመስለኛል። የቤት ኪራይ መክፈል የማይችሉ የለት ኩርስ ማግኘት የማይችሉ ሰዎች ስለ ዘላለም ሕይወት ለማሰብ ይከብዳቸዋል ብዬ አስባለሁ። ግን ማሰብ ግን አለብን ማሰብ አለ አስቀድማችሁ ጽድቁና መንግሥቱን ፈልጉ ሌላው ይጨመርላችኋል፣ ይላችሁ የሚጨመርልን የሚበልጠውና የሚሻለውን ስንፈልግ ነው። በእኛ እግዚአብሔር ደስ ይለዋል። አያችሁ፣ በቃ አሳሞች፣ የምድር አራዊቶች ይበላሉ፣ ይጠጣሉ። መብላት መጠጣት ምናም የምድር እንስሶቹ ሊያደርጉታል። የሰው ልጅ ኮ ብቸኛ መለያው እግዚአብሔርን መፈለጉ ታውቃለህ። መኖሪያዬ አንተነህ የዘላለም አምላክ መኖሪያ ነው የሚለው እውነት እኮ ነው። የሰው ልጅ ልጁ የሚያደርገው እግዚአብሔር ልጆች እንጂ መቼም መብላ መጠጣት መቼ ያቅታል? የሰማይ ወፎች እንኳን እየበሉ ይጠጡ ያድራሉ። ሁሌ መሻታችንን በደንብ የምንጠይቀው ልንመረምረው ይገባል። የሰማንን በልባችን ይጻፍልን። እግዚአብሔር ይባርካችሁ። እግዚአብሔር ጸጋ ከሕይወታችን ከኑሯችን ጋር ይሁን። በትምህርቱ እንደተባረካችሁ ተስፋ አድርጋለው። ኮሜንት አድርጋችሁ ላይክ አድርጋችሁ ለምትወጡ ማምናለው ቀሲስ አሸናፊ ገሮ ማለም ለኝ እግዚአብሔር ባርካችሁ፣ ሰላም።